ተመዝገቡ እንግዲህ የምዝገባ ሰዓት ሲያልቅባችሁ ማለት ነው። ሀቢባ ትዳር ፈላጊዎችን እየፈለገች እየመረጠች እያገናኘች ትገኛለች ማለት ነው። እንግዲህ ሰሞኑን እንደ ሁላችሁም እንዳያችሁት እንግዲህ ሰሞኑን ሶሻል ሚዲያ ላይ ዘውጁ ና ዘውጁ ነው እያሉ ሰዎች እየጠየቁ ነው ወጣቶች ማለት ነው። እኔ ምለው እኔ ምለው አንድ ነገር ማለት ነው እንኳን በሶሻል ሚዲያ ላይ የተዘወጃችሁ ቀርቶ ማለት ነው ራሳችሁ ተስማምታችሁ ተዋዳችሁ በጣም ተግባብታችሁ ከተግባብቱ እንኳን የተዘወጁት እንግዲህ እንደምናየው ትዳሩ አልበረከተው ማለት ነው። እናንተ በምን ሂሳብ ነው ሶሻል ሚዲያ ላይ ወታችሁ ዘውጁ ነው የምትሉት ማለት ነው? እንግዲህ ሀቢባ ቤት ያው ቻሌንጅ ተጀምሯል ማለት ነው። ትዳር ፈላጊዎች ያው እንግዲህ ይሰበሰባሉ፣ ይገናኛሉ፣ ተያይዘው ይወጣሉ። እናንተም ትዳር ፈላጊ ከሆናችሁ ተመዝገቡ እላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ወደ ቤተሰቦች ስልኩ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ሁሉ ሰላም ነው። ሰላም ነው እያላችሁ በሰላማችሁ ጊዜ ትበረከታላችሁ። ወደ ቤተሰቦች የምወዳችሁ፣ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት የአዲስ ከሆናችሁ ቤተሰብ በመሆኑ ተቀላቀሉ። ወደ ቤተሰቦች እንግዲህ ከመግቢያው ተመግቢያው እንዳያችሁ ትዳር ፈላጊዎች በቲክቶክ እየተገናኙ ማን ነው ሀቢባ ቤት እየሄዱ ታጣምራቸዋለች ተያይዘው ይወጣሉ። ቶሎ ይደረጋሉ። በዚያው እንግዲህ ሰርጋቸውም ፍቻቸውም ሀቢባ ቤት ነው። ይቅርታ ማለት ነው ትንብሎኝ ነው እና ሰርጋቸውም ፍቻቸውም ሀቢባ ቤት ነው የምንሆነው ማለት ነው። ምክንያቱም የሆነ ችግር እንኳን ከተፈጠረ እኔ አለው፣ እኔ ዋስትና ወስዳለሁ ብለ ነው የምትለው። ያኔ ይሄ ነገር እነሱ እዛ ጋር ሲነጋገሩ ያ ቦይ ይደረጋል ያ ቮይስ መጨረሻ የሆነ ችግር ፈጠር ማለት ለምሳሌ፣ ወይ ሚስቲቱ በተናገረችው ካልተስማማች ወይም እንዲሁ ባል ካልተስማማ ያ ቮይስ ሰምቶ ምስክርነት እንድትሆን ማለት ነው። ሀቢባ እና ላችኋለው። ውድ ቤተሰቦች ይህ ነገር እንዴት ነው የምታዩት? እንዴት እንዴት ነው ሰሞኑን ሶሻል ሚዲያ ላይ ምን እየተካሄደ ነው? አሁን ለምሳሌ ሀቢባ ኖርማሊ አንዳንድ ሰዎችን ያኔ ትዳር ፈላጊ የሆኑ ሰዎችን በአካል ያኔ ማጋባት ወይም ማገናኘት ጥሩ ነገር ነው ብዬ አስባለሁ። ነገር ግን ግን በአካል የምታቁ ሰው ነው በቃ የቴሌ ለቴሌ ትሆናታለች ቴሌ ለቴሌ ትሆነዋለች ተብለው የሚታሰብ እናንተ እርግጠኛ የምትሆኑበት ሰው ሲሆን ነው እርግጠኛ ሆናችሁ የምትዳሩት ማለት ነው በዚህ ለሶሻል ሚዲያ በዚህ ዘመን እንዲሁም ትዳር እንዲሁም አስቸጋሪ በሆነበት ዘመን በጣም ተዋደው ተግባብተው የአንድ ሚሊዮን ምን አንድ ሚሊዮን እንኳን አሁን ምንም የለውም። በአምስት በአስር ሚሊዮን አውጥተው ሰርግ አድርገው መልስ እንኳን እስኪጠሩ ድረስ ሳይጠብቁ የሚፋቱ ሰዎች በስተዋል ማለት ነው። እንደዛ አይነት ሁኔታ ላይ ባለበት ጊዜ ሰውን ሶሻል ሚዲያ ላይ እኔ ኃላፊትና አዋስታለሁ ብሎ ማገናኘት ምን ተብሎ ነው? እንዴት ነው የሚታሰበው? እና በኋላ የሆነ ችግር ቢፈጠረስ እንግዲህ፣ ጊዜው በጣም ከባድ ነው። እና ሀቢባ ዋስትና አላፍትና ትወስታለች ወይ የሚለው ነገር ነው። እነዚህ ውስጥ ላይ ለምን ትገባለች ነው። የምር የምር የምር ያኔ በኋላ ተወቃሽ አያደርጋትም ወይ ነው ይሄ ነገር ምክንያቱም እነዚህ ሰዎች አይታወቅም፣ ጊዜው ማለት ነው። እና ምናልባት የአረባ ጋሪቷን ምስኪን ገንዘቧን ላጣ አድርጎ ቢጠፋ ምናምን ነገር መጥታ ሀቢባ ቤት ማለቃቀሱ አይቀርም ወይም ሀቢባን መውቀሷ አይቀርም ማለት ነው። ራሷን ብትስማማ ግን እሷ ሀላፍትና ወስጣለው ብለን የምንገዳቸው ሀላፍትና ወስጣለው ማለት አንደኛ አልነበረባትም። ሀላፍትና መውሰድ አልነበረባትም ሲጀመር፣ ሀላፍትና መውሰድም አትችልም ማለት ነው። ምክንያቱም እንዴት ብላ ነው ለማታቀው ሰው፣ ለማታቀው ሰው እንዴት ነው ሀላፍትና የምትሆነው? አንድን ሰው ስታቁት፣ ስታምኑበት ነው የዛን ሰው ሀላፍትና የምትወስጡት። ግን ገና ለገና እናንተም በሶሻል ሚዲያ ላይ መቶ ገና ትዳር ፈልጋለሁ አለና እንዴት አላፍትና ይወሰዳልና ይሄ ነገር ራሷስ ላይ እሷንስ ተጠያቂ አያደርጋትም ወይ ከሚል አንጻር ነው። ሌላው ደግሞ አንደኛው ምናለ ገባና እንግዲህ ሰምታችሁታል። እኔ ሁለት ሚስት ነው ማግባት የሚፈልገው ቱ ወንዶች አንዷን እንኳን ሳያገባ ሁለት ሚስት ነው የሁለት ቤት መሆን ነው የሚፈልገው አለም። እሱ የቤቱ ቁጥር ነው ያሳስበው የሁለት ቤት መሆን ነው የሚፈልገው አጅሪት ደግሞ ምን ብትል ጥሩ ጀግኒት ማለት ነው። አቅም ካለው አራት ያግባ ላለችም በቃ አስደነገጠችው፣ ቆሌውን ገፈፈችው ማለት ነው። በነገራችን ላይ እኔ ሲመስለኝ ሲመስለኝ እሷ የምትኖረው ኢትዮጵያ ውስጥ ነው ሲመስለኝ፣ እሱ ያኔ አረብ ሀገር የምትኖር ይዞ እንደሚወጣ አስቦ ነበር፣ እና ሳይሳካለት ሲቀር ምክንያት አብዝቶ በቃ አልፈልገም እንድትለው ነበር የፈለገው ግን አልተሳካለትም። በቃ የሆነው ሀረታ ቢያበዛም አልተሳካለትም። ልጅቷ አራት ያግባ ከቻለ ነው ያለችው። ግን አራት ስፈጥፍለት በምክንያት አለኝ ማነው መስፈርት አለኝ አለችና ልጅ ሀገራት ቆንጆ ሴት እንዲያገባ አልፈልገም፣ አግብታ የፈታች ልጆች ያሏት የተቸገረች ሴት እንዲያገባ ነው መፈልገዋለ ማለት አለች ማለት ነው። እሱም በቃ ችግር የለውም አግብታ ልጅ መኖሩ እንትን አይደለም አለ ውጤት አይደለም ግን አፍታ ያፈታች ነው ማገባው አለ ማለት ነው። ልጅቷን በዚህ ያደነኳት ማለት እንግዲህ የውስጧን እሱ ነው የሚያውቀው። ያው ግን እሱ በቃ የአረብ ሀገር መስሎ ስለነበረ ነበረ የአረብ ሀገሯ ከሌለችማ እችን እንደምንም ላምልጥ ብሎ ነበር፣ ግን አልተሳካለትም። በቃ በሰዓቱ ያው መጨረሻቸው ባታቅም ማለት ነው፣ በሰዓቱ እሷን ይዞ ነው የወጣው። እናላችኋለሁኝ በጣም ነው የገረመኝ ማለት ነው። እውነት ነው ሙላት፣ በጣም ነው የገረመኝ። ብዙ ልጆች ናቸው ገብተው፣ ሀቢባ እንደም እያጨበጨበች ሁለት ሰው ዳርን፣ ሶስት ሰው ዳርን እያለች ነበር ማለት ነው። ገና ዳርን ገና በንግግር ተስማምተው ስለወጡ ዳርን እያለች ነበረና፣ ይህንን የሶሻል ሚዲያ ትዳር እንዲታዩታላችሁ፣ እናንተ እንዴት ታዩታላችሁ? በዚህ ጊዜ ትዳር እንኳን በሶሻል ሚዲያ በአካል ወይም እንደዚህ ተዋውቆ ብቻ ከባድ ነው። በቺ በበዛበት በጣም ትዳር በማይበረክትበት ሰዓት ባትሞክሮት ይሻላል ማለት ነው። እውነቴን ነው የምላችሁ፣ ባትሞክሮት ይሻላል። አላህ ስብሀነ ወተዓላ ለእናንተ ያለውም ያመጣዋል። ለእናንተ ያለው የትም አይሄድም ማለት ነው። ቢቆይም አንድ ቀን መምጣቱ አይቀርም እና ዱዓ እያደረጋችሁ ትዕግስት አድርጋችሁ ጠብቁ። በሶሻል ሚዲያ በሆነ ባልሆነ ሰው እጅ ወጥቃችሁ በኋላ ደግሞ ማትወጡበት ነገር ውስጥ እንዳገቡ ነው የምለው። የሶሻል ሚዲያ ነገር አላውቅም። አንዳንድ ሰዎች አሉ በፌስቡክ ተገናኝተን፣ በቲክቶክ ተገናኝተን የሚሉ አንዳንድ ሰዎች አሉ። አንዳንድ ከመቶ ምናልባት አምስት ፐርሰንት ትዳራቸው የሚበረክት አሉ። ግን አብዛኛዎቹ የሚለያዩ ናቸው ማለት ነው። ስለዚህ እኔ ባትሞክሩት ባይነኝ ማለት ነው። ለማንኛውም እንግዲህ የተመቻችሁ ካላችሁ አይ ይሻለኛል ለምትሉ ካላችሁ እንግዲህ ፈጥናችሁ ሀቢባ ቤት ተመዝገቡ ነው የምላችሁ። ትዳር ፈላጊዎች ካላችሁ ሰላማችሁ ብዙ ይብዛልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።